ሰላም ሰላም፣ ውድ ቤተሰቦቻችን እንደምን ከርማችኋል? የዚህ ቻናል ቤተሰብ የሆናችሁ በጣም እናመሰግናል። ያልሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ ፍቅርና አክብሮት እንጋብዛችኋል። ዛሬ የምናዘጋጀው ነጭ ቅመም ነው። ነጭ ቅመሙን ለማዘጋጀት የሚጠቅሙ በርካታ ቅመሞች አሉ። አንደኛው እንደዚህ ድርቅ ያለ ነጭ አዝሙድ ነው። ታጥቦ የደረቀ ነጭ አዝሙድ። ሁለተኛው እንግዲህ ግብዓታችን እንደምትመለከቱት ተከትፎ የደረቀ ነጭ ሽንኩርት ሁለተኛው ግብአታችን ነው። በጣም በርካታ ጥቅሞች ያሉት ማለት ነው። ሶስተኛው ግብአታችን እንዲሁ ተከትፎ የደረቀ ዝንጅብል ነጭ አዝሙድ ለማዘጋጀት የሚጠቅመን ነው። አራተኛው ግብአታችን እንግዲህ ኮረሪማ ነው። የቅመሞች ሁሉ ንጉሥ የሆነው ኮረሪማ ድፍኑ ይሄን ይመስላል። ሲፈለፈል ደግሞ እንደዚህ ነው የሚሆነው ማለት ነው። እነዚህ ዋነኛ የነጭ ቅመም ግብአቶች ናቸው። እንደየሙያችን ሊለያይ ይችላል። ከቤት ቤት፣ ግማሹ አምሶ ይጠቀማል፣ ግማሹ ሳያምስ ይጠቀማል። ሞቅ ሞቅ ሳያደረግ ማለት ነው። ግን እኔ ብዙ ጊዜ ሞቅ ሞቅ ሳያደረግ የምጠቀመው ምክንያቱም ቅመሞች ሲታመሱ ሳስነካቸው ኃይላቸው ስለሚሄድ ማለት ነው። እና እነዚህን በደንብ ካሰጣን ካደረቀን በኋላ ቅመሞቹን በመፍጫ ወይም ደግሞ በባህላዊ መንገድ በሙቀጫ አድርገን እንወቅጣቸዋለን ማለት ነው። ወደ ቤተሰቦቻችን ቅመም እንግዲህ ወጥን ከሚያጣፍጥልን ትልቁ ነገር አንዱ ነው። በተለይ ይሄ ነጭ ቅመም ወይ ደግሞ የአልጫ ቅመም የምንለው ቅመም ለወጥ ወጥ በጣም በርካታ ጥቅም ያለው ወጣችንን፣ ድግሳችን የሚያጣፍጥልን በጣም እጀ ተባራ እንዳንሆን ከሚረዳን የቅመም አይነት አንዱ ነው ማለት ነው ውድ ቤተሰቦቼ። እንግዲህ ይህንን ቅመም ይህ ሁሉ ለፍተን፣ አጥበን፣ አድርቀን፣ ከትፈን ወጥ ስናዘጋጅ አንድ ቀን ብቻ ፈጭተን ነው ልናስቀምጠው እንችላለን። ለበርካታ ጊዜ የምንጠቀምበት ሊሆን ስለሚችል አቀማመጡ ላይም በዛ ልክ ጥንቃቄ ይፈልጋል። ይህም ማለት ምንድን ነው? በፕላስቲክ እቃ የምናስቀምጠው ከሆነ ኃይሉን ያጣብናል። የቅመሙ ኃይል ከጠፋ ደግሞ ሌላ ጊዜ በፈለግን ጊዜ ለመጠቀም የጨመርንም ላይ መስለን ስለሚችል ሀይሉ ከጠፋ እናረጋለን። በብርጭቁ በጠርሙስ ውስጥ ብናስቀምጠው መልካም ነው። እንግዲህ ይህን ጠርሙስ ላንገዛው እንችላለን። ለተለያየ አላማ የገዛናቸው እንትኖች ይኖራሉ። ቅመሞች ወይ መጠጦች፣ ወይ ሌሎች የሚበሉ ነገሮች እነዛን ነገሮች ለምሳሌ ለውዝ፣ ማዮኒዝ የወይራ ፍሬ መሰል ነገሮችን ስንገዛ እነዚህ ጠርሙስና ብርጭቆችን ልናስቀምጣቸው እንችላለን ማለት ነው። ስለዚህ የምናደርገው ምንድን ነው? እነዚህ አራት አይነቶች ቅመሞችን ድብልቅልቅ ልቅ እናረጋቸዋለን። እናዋህዳቸውና መፍጫ ያለን በመፍጫችን። አይ እኔ በርከት ያለ ነው መፍጫዬ፣ የማይችለውም ጊዜም የለኝ። በባህላኛው ሲወቀድ ነው ደስ የሚለኝ የምትሉ ደግሞ ከሆናችሁ በባህላዊ መንገድ የሀገር ቤት ኢትዮጵያ ያላችሁ በባህላዊ በሙቀጫችሁ መውቀጥም በቡናም ወይም በትልልቅ ሙቀጫ አድርጋችሁ መውቀጥ ትችላላችሁ ማለት ነው። እኔ ግን የማረገው ምንድነው ለቡና የቡና መፍጫ ወይ ቁም መፍጫ ስላለኝ ፍጭት አደርገውና እንደዚህ በወንፊት ንፍት አደርገዋለሁ ወይም አጣራለሁ። ወንፊቱ ፊቱ እንግዲህ ቆሻሻውን ማለት ቆሻሻ እንኳን ኢንፋክት የለውም፣ ግን የደቀቀውን ካልደቀቀው እንደዚህ እያጣርንና እንዲጠቀምበት ሂደጋ ነው ማለት ነው። ካጣራን በኋላ እንግዲህ የደቀቀውን የደቀቀውን በማስቀመጣችን በጠርሚፋቸ የውድቃችን ማስቀመጥና ያልደቀቀውን ደግሞ ከፈለገን እየደጋገምን እየደጋገምን እየደጋገምን መፍጨት እንችላለን። እስኪ ደቅልን ድረስ አይ እንደዚህ ባለበት ደግሞ ሸርከት እንዳለን ለቅቤና ሽሮ በምናስፈጭበት ጊዜ እንደ ደረቅ ቅመም እንግዲህ ልንጠቀመው እንችላለን ማለት ነው። መደጋግ መፍጨት ጊዜ የሌለንና ፍላጎት የሌለን ሰዎች ማለት ነው። እንደዛ ካደረግን ከፈጨም በኋላ በጠርሙሳችን ክድን አድርገን እናስቀምጠዋለን። መጠቀም ባለብን ሰዓት እየከፈትን እንግዲህ መጠቀም እንችላለን ማለት ነው። ወደ ህይወት ሰዎቼ እንግዲህ ይህን ይመስላል ቅመማችን በጠርሙስ ከአዘጋጅተን በደንብ ረጅም ጊዜ እንደምንፈልገው ለአልጫ ወጦች ለሩዝ፣ በእርግጥ ሩዝ ራሱን ለሩዝ ተብሎ የሚዘጋጅ ቅመም ልክ እንደ ጥቁር ቅመም፣ እንደ የሻይ ቅመም መሰል ነገሮች ራሱን ችሎ የሩዝ ቅመም ተብሎ የሚዘጋጅ አለ። ግን ይህንን ቅመም ለቀይ ላልሆኑ ነገሮች ብንጠቀመው ብዙ የጤና ጉዳት የለውም። ጣሙ ላይ ቆንጆ ጣም እንዲኖር ለማድረግ ማለት ነው። ወደ ቤተሰቦች እንግዲህ በዚህ ቪዲዮ ላይ ከዚህ ቀደም የሰራናቸው የነጭ ቅመሞች፣ የመከለሻ፣ የቀይ ወጥ ቅመሞች፣ የሻይ መሰል ቅመሞች አሉ። የምትፈልጓቸውን እንግዲህ ወደ ኋላ እየገባችሁ የምትፈልጓቸውን አይነት ማየት ትችላላችሁ። በቀጣይ ደግሞ እንሰራላችሁ። የምትፈልጓቸው ቪዲዮዎች ካሉ እንዲሁ ኮመንት ሴክሽን ላይ በኮመንት ቦታ ላይ ይህንን ይህንን ብላችሁ ብትሰጡ ማስተያየት፣ ሀሳብ ትጽፉልን እጅግ በጣም ደስ ይለናል። እኛ ሁሌም እናንተን የምትፈልጉትን ነገር ለማሟላት ደፋ ቀና እንላለን። ሰው ያለ ሰው ባዶ ነው። ምክንያቱም እኛ እዚህ የዚህ ቤተሰብ አባሎቻችን እንደ እህት፣ እንደ ወንድም፣ እንደ እናት፣ እንደ አባት፣ እንደ ጓደኛ ና እንደ ጎረቤት እንደ ሁሉ ነገር ስለምናያችሁ የእናንተ ደስታ ና ምቾት ለእኛ ደስታ ና ምቾት የሚሰጠን ፍቅራችሁ ነው ሁሌ የሚያበረታ። ስለዚህ ሰብስክራይብ ካላደርጋችሁ ይህን ቻናል ከየትም ሀገር ንዳንድ ኢትዮጵያ ውጭም በመላው ለምትገኙ ውድ ኢትዮጵያውያን አልጎሪዝሙን ሳየው ከአሜሪካ ና ከእንግሊዝ ከአረብ ሀገራት በጣም ብዙ በርካታ የእኛ ቤተሰቦች እየተመለከታችሁ እንደሆነ አይተናል። ከሌላም ሀገር እንግዲህ ከአረብ ሀገራት ጤናችሁ የበዛ ይሁን ባላያቸውበት የት የት ሀገር እያያቸው እንደሆነ ኮመንት ላይ ብታስቀምጡልን። የኛ ሙያ ይሄ ነው፣ የእናቴ ሙያ ይሄ ነው። እኔ ከታላቅ እህቶቼ ከጎረቤቶቼ በአጋጣሚ የለመድኩት ሙያ ይሄ ነው። ይሄ ይጎለዋል፣ ይሄም ብጨምርበት፣ ይሄ አንሷል እያላችሁ ሀሳብ ብሰጡን ጥሩ ነው። ዋናው ነገር ምንድን ነው? ቅመሙ ላይ እናንተ እንደምታዘጋጁት መጠን እንዳላችሁ እቅድ አንዱን በዛ አንዱን አነስ ማድረግ ላላችሁ፣ ግን የቅመሞች ሁሉ ንጉስ የሆነው ኮረሪማ እንግዲህ ሁሉም ላይ ይገባል ማለት፣ የማይገባበት ቦታ የለም። የሚገርማች ንጉስም የተባለው ለዛ ነው። ዋጋውን በርግጥ ከሌሎቹ የበለጠ ዋጋ ያወጣል። በተለይ አሁን ላይ በኪሎ እስከ ሶስት ሺህ ብር አራት ሺህ ደሶ ነበረ አሁን ቀንሷ በርግጥ፣ ግን ዋጋውም ወደድ ይላል። ስለዚህ ውድ ቤተሰቦቻችን ይሄንን ብጨምር በጥሩ ነበር የለመድኩት ይሄንን ነው። ይሄንን ብቀንሽ ወይም ብታሶች ምናምን የምትሉ ካላችሁ በደስታ እቀበላለሁ። አይጣፍጥምም ደስ አይልምም የምትሉም ከሆነ በደስታ ምክንያቱም፣ እኛና እናንተ ቤተሰብ ነን። ቤተሰብ ከቤተሰብ ጋር ስለሚነጋገር ማለት ነው። በዛ መልኩ አመቻችተን እንቀጥላለን። ለሌሎች ቤተሰቦች እንዲደርስ የምትፈልጉት ካለ ደግሞ ሼር በማድረግ ላይክ በማድረግ ብታገሯቸው እጅግ በጣም ደስ ይለናል። ቤተሰቦቻችን እንዲበዙ ፍቅራችን እንዲጨምር፣ እንግዲህ እንግዲህ የእናንተ ያላሰለሰ ጥረት ሁሌም እንፈልገዋለን፣ እንወደዋለን። ባላችሁበት ሁሉ ሰላማችሁ፣ ጤናችሁ እየበዛ ይሁን። ክፉ አይንካችሁ፣ ደጋ ይለፋችሁ ቤተሰቦቼ። ብችሉ እንግዲህ ወይም ደግሞ አንድ ላይ ብንኖር ኖሮ በዚህ ቅመም የተሰራ ቆንጆ ያበደ ወጥ፣ የትኛውም አይነት አልጫ ወጥ መስራት እንችል ነበረ። እንግዲህ በሰላም ፈጣሪ በያላችሁበት ይጠብቃችሁ። እወዳችኋለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ባይ ባይ።